ጉንዳ ላይጠፋውም፣ መሰለኝ አካባቢ ውርጭ ስለሚኖረው ቶሎ መውጣት ነው። ከዛ ውጪ ለምንድን ነው የሚጠቀሙበት? ስለዚህ ሸምበቆን ይተካል ማለት ነው። ስለዚህ በጣም እናመሰግናለን። ምናልባት ይሄ አንዱ አለም ዩቲዩብ ቻናል ነው። ምናልባት አሉ ያለንበት የወፍ ዋሻ የተፈጥሮ ደን ውስጥ ነው። ያ አሁን ማብራሪያ የሰጠን የጅብራን ተክል ለዋሽንትን ልጆች እንደሚጠቀሙበት ውስጠ ክፍት እንደሆነ እና ያው በውስጡ ደግሞ ሌሎች እፅዋትን መብቀል እንደሚያስችል እና ጥሩ ጥቅም እንዳለው ነው፣ መሬቱን እንደሚያዳብር ጭምር ነው። እናመሰግናለን። የምሰጠው አስተያየት ካለ ደኑን ከመጠበቅ አንጻር መልእክት አስተላልፍ ያለው ተለያዩ እጽዋቶች ይሰበስባል ከጥሩ ምርት ሌሎች እጽዋቶች በመድኃኒት መልኩ የሚያጠቃልሉ ይጠቀማል። አንዳንድ ወረቀቶች ነገሮችን በጣም ጥሩ። በደን ውስጥ ምን ምን የዱር እንስሳት አለበት? ዋናነት የሶሬን ኮኬ ምናምን ማለች። ከዛ በተጨማሪ ምናልባት አሁን ይህንን የተፈጥሮ ደን ከመጠበቅ አንፃር ልቅ ግጦሽ አለ በብዛት እዚህ ደን ውስጥ። እሱን ለማስቀረት ምን ጥረት እያደረጋችሁ ነው? እንደ የደን አስተዳደር እንደ ወጣት ስራ ማስተማራችሁ ስራ አለ ማለት ነው። እኛ ግን ሲሆን እንደ ማህበረሰብ እንዲቀጥል የምናለ እየታገመ ያለ ነው። ደን ውስጥ ሳሩን አይደል ይመስላል ከብቶችን ቀንሰው ማደለብ ስራ እንዲሰሩ አስሮ እንዲያበላ የደን ውስጥ ያለውን ሳር በየጎጡ ተከፋፍሎ ወሰን ተተክሎለት ያ ማህበረሰብ እስከሚያድግ በተራ ጠብቀው ያ ሳር ሲያድግ አስተፋፍሎ በጣም ጥሩ። ሌላው ምናልባት እንደ ምርምር አሁን የተፈጥሮ አንዳንዱ እጽዋቶች እንደ የአበሻ ጽድ ራሳቸውን የመተካት የሁሉን አደጋ ላይ ናቸው እና ምርምር ለመስራት ከዊ ፎረስት ጋር ወፍ ዋሻ ላይ የደብረ ብርሃን ግብርና ምርምር አስቧል። እና ያንን ለመስራት ደግሞ ምናልባት ከብት ስለሚገባበት የተወሰነ አጥር እያተደረገ የተወሰኑ ፕሎቶችን እዛ ውስጥ ምን መጣ የሚለውን ለውጥ ለማየት አስበን ነበር እና ያንንም ለመስራት የእናንተ ድጋፍ እና ገዛ ምን ሊሆን ይችላል። ወደፊት ምናልባት አሁን አብዛኛው ወፍ ዋሻ ስሙ እራሱ የተመሰረተው ወፍ ዘራሽ ተብሎ ከሚባለው ዛፍ የተነሳ ነው የሚባለው። አንድ በእድሜ ሲ ግንኛ ፍሬ ያፈራው ረግፎ ከፍራቱ ተኩ ደጋ ነው ያለው። በርካታ እጽዋቶችን እየተኩ ያለ ነው። አሁን በረሃ ወደ ደጋው እንደ ዘግባ ወደ ደጋው አሁን እጽዋቶች እየተካሄደ የሚሄድ አዝናኛ ያለው መቃጣማው ላይ ያለው የረገፈው እጽዋቶች የመብቀል ባህሪው በጣም የተመቻቸው። ደጋማ ላይ ያለው ግን እንብዛም እጽዋቶች በተፈጥሯቸው ራሳቸው አይታዩም። አሁን እነዚህ ላይ ምናልባት እኛ አሁን እንደ ግምት የምንሰራው የተፈጥሮ ደግሞ ከእድሜ መብዛት የተነሳ ራሱን ያለ መተከታ እንጂ አሁን የራስን የመተከታ እንትኑ ችግር አይደለም ነው እያልክ ያለው። ግን ምናልባት አሁን በተፈጥሮ በቅሎ የሚገኙትን ለምሳሌ ዝም ብሎ ልቅ ቢሆን በከብት የመበላት አደጋ ሊኖረባቸው ይችላል። ለምሳሌ ወይራን ይበልሳል አይደል? ወይራ እና ስለዚህ እንደዛ ሊሆን ስለሚችል ቢያንስ የተፈጥሮ አደጋ ለመከላከል ወደ ነበረበት ለመመለስ እንስሳቶች እያሰሩ እንዲጠብቁ ማድረግ ጥረት ጥሩ ነው። ተጠናክሮ ይቀጥል። ቀጣይ ደግሞ በጋራ በምንሰራው ስራ ላይ እናንተ ተሳትፎ እንደሚቀጥል ተስፋ እናደርጋለን እናመሰግናለን ይህ ሀረግ እስከ አናቱ ድረስ ሂዷል እዛ አናቱ ድረስ አሁን ይሄ እንደዛ አይነት ሀረጉ ቢወገድለት እና የዛ አይነት የእንክብካቤ ስራ ቢሰራ በተፈጥሮ ደን ውስጥ ሌሎች የሚበቅሉ እጽዋቶችን ላይ አስተዋጽኦ ይኖረዋል ብለህ ታስባለህ እንዴት ነው ቢተከልም ኖሮ ይሄ ተድኖ በኢትዮ ያረጀ ስለሆነ የመተካትም ችሎታ ስለሌለው መተካት አይቻልም። ራሱ ወይ ተጣፋ አው ትልቁ ነው ስላየነው ነው እንጂ ትንንሾቹንም ቢሆን እንደዛ አይነት ነገር በብዛት በጫካ ውስጥ ካለ አናታቸውን ይዛቸዋል። አሁን እዛ ላይ የምታየው አናቱ ደርሶበታል። አናቱ በመድረሱ አድርቆታል። ቀድሞ ካናቱ ምን እና ከዛም አንጻር ይው ይህን ትልቁን ብቻ ስላየን አይደለም አይ ያው የመተካት ባይ እሱ ባይኖርም ሌላ ብንተካ የሱ ጥላ ስላለ ሌሎቹ ለመተካት ያው ስለዚህ እሱ ቢወገድ እና ቢተከል ጥሩ የፀሐይ ብርሃን ያገኛሉ። የመብቀል እንትናቸው መጨመር ይችላል። ያምራል። በጣም አሪፍ። የመተካት ባህሪ የለውም ግን የኛው ምንድን እንዳረግ አይነቱ ነገር ቢወገድለት በዚህ በተፈጥሮ ደን ውስጥ ሌሎች እጽዋቶች እንዲበቅ፣ ለምሳሌ ወይራ፣ ሌሎቹን ብንተክል በቀላል እንትን ማድረግ እንችላለን። ይህን ራሱ ተወግዶ የሚረግፍ ወፍ ዘራሽ እንኳን ቢኖር መብቀል ይቻላል። አሁን ግን ምን ላይ አርፎ ምን እንዴት ይበቅላል ይተካል። በጣም ጥሩ እና ምን ትላለ እንደው የተፈጥሮ ደኑን አንተ ከደረስበት ጊዜ ጀምሮ ድሮ ሲጠበቅ በነበረውና አሁን ያለውን ምን መደረግ አለበት? የህብረተሰቡ ተሳትፎ ከድሮ አሁን እየጨመረ ነው እየቀነሰ ነው? እሱ ላይ ጠቅልል ያርች ሀሳብ ስጠኝ። አሁን ከድሮ በእርግጠኛ የድሮ ቀደም ሲል የነበረው እንደዚህ እያረጀ በማይተካበት ብራ የሚያሳየውም ያው እንደዚህ እንደዚህ ያለው በማይተካ መልኩ ስለሆነ ነው እንጂ ያው ሰው ተከሉ እየተካ ነው ያለው። እንደገናም ደግሞ የተወሰነ ያው የህዝቡም እንትን ቅነሳ ይኖረዋል። ያው የደን ጣናነቱ ህዝቡ እየቀነሰና እንትን እያለ ነው ያለው። በጓሮ እያለማ ማለት ነው። በጓሮም እያለማ እና ደግሞ ተፅዕኖንም አንስቷል ትንሽ። ያው አንዳንድ ህገ ወጥ የሚቆርጡት ትርስ ኦኬ ምናምን ሆናቸው እነሱንም ያው በተወሰነ ያው ያቄዱ ማብላትም እንደገናም ደግሞ ትንሽ የከብት መቀነስም ቁጥር አዎ፣ በቁጥር መቀነስ ያው እንዲቀንስ በማለት በዚህ ላይ ነው የሚታየው። በጣም ጥሩ። ህገ ወጥስ አሁን ደን ሲቆርጡ የምታገኛቸው ለምሳሌ ዝግባ ሲቆርጥ፣ የሀበሻ ጽድ ሲቆርጥ፣ ወይም ወይራ ሲቆርጥ ብታገኙት ምንድነው የምታደርጉት? የቆረጠው እሱ ሁኔታ እየቀነሰ ነው እየጨመረ ነው? በፊት ከነበረው ፊት ላይ ነበረ። አሁን ግን እየቀነሰ ነው። ያው ምክንያቱም ህዝቡ ራሱን በራሱ አስተምሮም አንፃርም ህዝቡ ህዝቡም ጫናውን የመቀነስ ነገር አለወጠንም በማለት ነው። ይሄ ብሔራዊ ፓርክ መጨረሻ ላይ ይሄ ብሔራዊ ፓርክ እንዲሆን ወደ መጽደቅ ደረጃ ደርሷል። እና ብሔራዊ ፓርክ በመሆኑ ምን ተደስተት ተሰማችሁ? ብሔራዊ ፓርክ በኢትዮጵያ ካሉት ብሔራዊ ፓርክ አንዱ ብሔራዊ ፓርክ ሆኗል። የቱሪስት መስህብ ይሆናል። ብዙ ጥቅሞች ታገኙበታላችሁ እና ምን ደስታ ተሰማችሁ? ያው እኛን ይለውጠናል በማለት ነው። ቅዳችን የተሰማንም ነገር ደግሞ ያው አንዳንድ የተለያዩ አስተምሮም የተለያዩ ግብአትም እያመጡ በኃላፊ ከስራ ጀምሮ ብዙ አይነት አስተምሮም እየሰጡን ሁሉን ነገር ያው ጫናውን እንዲያነሳ በሚል ሁሌ አስተምሮ ስለሚሰጡን ያው በዚህ አይነት ጫናውን ብየቀነስ ነው ያለው። በጣም ጥሩ መጨረሻም የምታስተላልፈው መልእክት ካለህ ለአድማጭ ተመልካች ሀሳብ መስጠት ትችላለህ። የተፈጥሮ ደኑን በመጠበቅ ቱሪስት መጥተው እዚህ ቦታው እንዲጎበኙ ቦታው ላይ ምን ምን ሀብት እንዳለ ማስተላለፍ የምትፈልገው መልእክት ካለ አስተላልፍ። አይ ቱሪስቲዎች በእርግጠኛ ማለት ነው፣ ለህዝቡም ግብአት እንደገና አስተምሮ ሰጥተውም አንዳንድ የተለያዩ የአትክልት ዝርያዎችንም ሁሉን ነገር እያበረከቱ ህዝቡን ለመለወጥ ብዙ አይነት እየፈተኑና ህዝቡም እየተለወጠ ነው ያለው እና አመሰግናለሁ። እሺ፣ እሺ ወደ ፕሮጀክት ልዩ ልዩ የማህበረሰብ ተደርጎ ማህበረሰቡን በኮሚቴ በማዋቀር የሚል ነገር ራሱ እንዲቀጥል አዋቅሮ፣ አሁን ማህበረሰብ መስረቱ ላይሰንስ ያለው ወረዳ የማህበረሰብ አገልግሎት እየተፈቀደ አሁን እየሰራ ይህን የማህበረሰቡ

አደረጃጀት ገበያ እንዲፈጠርላቸው ጥረት የተደረገ ነው። ፓስተሪያ ላይ የሚመረተው የማር ምርት ከሌሎች ሀገሮች በጣም የተሻለ መድኃኒታማነትና ተፈጥሯዊና ንጹህ ማር የሚገኝበት ቦታ በመሆኑ እነዚህ እነዚህ ነገሮች በጣም አስራ የሚቀጥሉ ደኑን በመቁረጥ ወይም ራሱን በማጥፋት የሚጠቀሙ ማህበረሰብ ደኑን ሳይነካ በራሱ እንዲጠቀምና ራሱን በራሱ ህብረተሰቡ ቱሪዝም ተፈጥሮ እንዲተዳደር በጣም ፍላጎታችን ነው እና አሁን የተከተለው የፓርክ የመሆኑ አዝማሚያ በጣም ያስደስተናል። ምን ምን ስራ ሲሰሩ፣ የወፍ ዋሻ ተፈጥሮ ደን ትራንስፖርት በጣም የራቀ ነው። የመንገድ ስራ የመጀመሪያው ስራ ማህበረሰባችን፣ የከተማ ተወላጆችን በማደራጀት ወፍ ዋሻ ደን ውስጥ መስመር እንዲገባ የአካባቢው ማህበረሰብ መሬት ሰጥቶ የጠረጋ ስራ ተሰርቶ ነው። አሁን የጠረጋ ስራ የገንዘብ ማጠር ተከስቶ ተቋርጦ፣ አሁን ያ መንገድ ተደራይቶ ማህበረሰቡ ተጠናክሮ ደጋፊ ድርጅቶች ተፈጥረውለት መንገዱ ቢሰራ ቱሪስቶች ይመጣሉ፣ ሎጅ ይሰራል፣ ጎብኚዎች ይበረክታሉ፣ ያን እያየ ማህበረሰቡ ይለወጣል ብለን እምነት እናደርጋለን። እኛም ጉጉታችን ህዝባችን አደራይተን የምንሰራው ነው፣ ይሄ ላይ እንደርሳለን ብለን ጉጉት ስላለን እግዚአብሔርና ፈጣሪ የረብቶን ተጠናክረው የጥበቃ ስራው ስራ ተደራጅቶ ህብረተሰቡ በደረጃጀቱ ደኑን በመኖሩ ብቻ ተጠቃሚ እንዲሆን በማየት በጣም ሁላችንም ፍላጎት የህዝቡ ፍላጎት ነው። እዚህ ላይ ነው ያለው። በጣም ጥሩ። ምናልባት አሁን ከማር አንጻር ስናይ አንድ ኪሎ ማር ገበያ ላይ ትክክለኛ ማር ያልሆነ የሚሸጥበት እናውቃለን። ከዚህ ተመርቶ ተፈጥሮ የተለያዩ እጽዋትን ቀስሞ የሚመረት ማርጠት ደግሞ ምን ያህል ጥራት እንዳለው በግልጽ የሚታወቅ ነው። ስንት ነው የምትሸጡት ገበያ ላይ እግረ መንገዳችሁን? ከዛ በተጨማሪ ደግሞ ከዘርም አንጻር አንድ ኪሎ የተለያየ ጽድ፣ የዝግባ የተለያዩ ዘሮችን ከተማ ታቀርባላችሁ እና ከሱስ ጋር ምን ያህል ተጠቃሚ ናቸው? ሁለቱን ሀሳቦች ጠቅለል ማለት ነው ነገሮች ማረም በብዙ አይነት መልኩ ነው የሚያደርገው። የድጋፍ ስክሪ ይቀርፋል በዛው የታዲያ አካባቢ ነው ባንዲራ መልክ ይቀርባል። ነጭ ማር ይባላለ፣ ከዚ ማር ይባላለ፣ ወይም ረዛ ይባላለ፣ ደማይ ረዛ ይባላለ፣ ያሸዋ ማር ይባላለ። እነዚህ ሰው የፈጠረ ሁሉ ሁሉም ተፈጥሯዊ ናቸው። ምርት ቤቶች ናቸው። በቦታና የሚመረጡበት ቦታና የሚጠቀሙትን እንጻወት አስመልክቶ የማሩ አይነት የሚመረጥበት እነዚህም ትልቁ

ሲበሉት እንደ ስኳር ከሽ ከሽ ማለት ነው። ማለት ግን እሱ በፍጹም ስኳር ይላል ተፈጥሮ ደኑ ስለሚስተፍ ምስተፋ ንቡ የሚያመርቱት ንቦች ናቸው። ደኑ ተመደለበ ንቦቹ የማር ምርቱን ሲያገኙ በጣም ተመቸት የተነሳ ማሩ ሲሰራ በራሱ ከሽከሽ ማለት ነው። ተደርጎ የንቡ ብዛት በርካታ ንቦች ባሉበት የጠገበ ንብ የሚሰራው እነሱ ከመራብ አልፈው በቃ የምርቱ እንትን ምንድን ነው? የማሩ ምርት መጠን ከፍተኛ ነው፣ ጥራትም ከፍተኛ ነው። ማሩን ማድን ከፍ አድርገው ነው የሚሰሩት። እነሱ አይሻሙትም። በቃ እነሱ ከነሱ በስንት ብር ነው የሚሸጠው ኪሎ? እሱንም አብረህ ነው። እነዚህ እነዚህ ነው በልዩነት ሰው የሚፈልገውን ያህል የሚፈልገውን አይነት የሚገዛበት ደረጃ ነው። አሁን እዚህ ላይ ማስረገጥ እና መናገር የሚፈልገው ነገር ግን ወፍ ዋሻ ተፈጥሮ ደን ውስጥ ያለ ንብ እርባታ የሚሰራ ማህበረሰብ በፍጹም በፍጹም የሱካር ውጤት ለንቦች አይመጡም። ግን ንቦች በራሳቸው የሚሰሩት ራሳቸው ምግብ ብዛት ተማ ቤት አኳያ እየተፈጠረ ያሸዋነ ሲሰሩ ሱካር ነው እየተባለ የገበያ ማህበረሰብ ማህበረሰብ ላይ እያጋጠመው ስለሆነ ይሄ ግንዛቤ ሲኖር ንጹህ

ነገሮች ተመልከቱ። ያበቃይ ዛፍ እዙ ላይ አብረህ፣ ለምሳሌ የኮሶ ዘር በኪሎ ግራም ያህል እንደሚሸጡ የዌራ እንደዚህ ያልክ አብራራው ምክንያቱም አድማጭ ተመልካች ምን ያህል ይሄ ከዚህ የሚገኝ ዘር የመብቀል ችግር የለበትም። የተወሰደ ማንኛውም ሰውዳ የሱባ መናገሻ ሱባ፣ ድሮ በድሮ አባቶቻችን ተወስዶ ዘር መብቀል እንደሚችል ጥናቶችም ስለሚያሳዩ ማለት ነው እና አብረህ አንድ ኪሎ ግራም የዝግባ የአበሻ የወይራ ምን ያህል እንደምሸጥ እሱ ነው ማለት ብገልጸው። ታዲያ አሁን በወፍ ዋሻ ደን ውስጥ የምንሰበስባቸው ዘሮች በአብዛኛው አገር በቀለ ዘሮችን እንሰበስባለን። እነዚያንም በመሰብሰብ የገበያ ትስስሩን መስፋት ባይኖርም በተገኘው አጋጣሚ ለምሳሌ የአበሻ ዘር ንጹህ ዘር እንሰበስባለን። ከመቶ ሰማንያ እስከ መቶ ብር ይሸጣል በኪሎ ግራም። እሺ የወይራ ዘር የኮሶ አጋጣሚ እዚህ ጋር ማንሳት የምፈልገው የኮሶ ወንድና ሴት ያለው ትክክለኛ የሴትዋ ዘር የእናት ዘር አግኝታችሁ ነው ዘሯን የምትለቅሙት የኮሶ ዘር ላይ የሚሰሩት አንድ ኮሶ ሁለት አይነት ዘር ነው ሀዘን የሚሆነው ዘር ገና አበባ ላይ ሲደርስ ቀይ ሆኖ ባህሪ አለው። እና በአካባቢው ሲሄዱ ይሸጣል። ያ ዘር ተከታትለን ደም ሲበስል በጣም ሽታው የራቀ የመስጠት ባህሪ አለው። በጣም በአካባቢው ያለው ያ ወንዴው ዘር ያለቻ መልክ ነው ያለው እሷ ይለቀም እሷ ይበላ። ፍሬም የለውም ሲጨ። እሺ ለሴትዮዋ ዘር የመስጠት ባህሪ ነው እንጂ ያለው? የመብቀር ባህሪ የለውም። ሴትዮዋ ዘር ቀይ ሆኖ የሚያፈራው ሲደርስ አበባዋ ስር ያለችው ቅንጣቷ አትሚ ፍሬ በጣም ስጠጥራለች፣ ትንሽ እንደዚህ እንደዚህ በጣም ጠጣርና ነው ደረቅ ያለች። በዚያ ሰዓት ከፊት ያሉት አበባዎች የመክሰም ነው። ያን ምልክት ሲያሳዩ ዘር ደርሷል። አሁን ለፍሬ ለመዝራት የደረሰ ነበር። ያን እንቀጥላለን። ይታሻል፣ አጠብቶ ይወገዳል። አበባዎቹ ይወገዳሉ። ያንን

ስለዚህ እኔ አሁን በጣም በመጨረሻ ላይ ለአድማጭ ተመልካቾች ማስተላለፍ የምፈልገው መልእክት ምንድን ነው? የወፍ ዋሻ ላይ በማህበረሰብ ጥብቅ ደን ላይ የተሰማራችሁ ወጣቶች ጥሩ ስራ ነው እየሰራችሁ ያላችሁት። ይህን የምትመለከቱ አድማጭ ተመልካቾችም አንዷለም ዩትዩብ ቻናልን ሰብስክራይብ፣ ላይክ በማድረግ መልእክቱ በማስተላለፍ የዚህ ተጠቃሚ ወጣቶችን የበለጠ ጥቅማቸውን ምርታቸውን፣ የማር ምርቱን፣ የዘር ምርቱን የሚሰሩትን ቱሪስት መዳረሻ መሆኑን እያያችሁ እየመጣችሁ እንድትጎበኙት በማለት እፈልጋለሁ። በመጨረሻ ላይ የዚህ ማህበረሰብ ጥብቅ ደን ላይ የምትሰሩ ሰዎች ዘር ወስዳችሁ ከምትሸጡ ደብረ ብርሃን ላይ ከዊፎርስት ጋር ወይም በመነጋገር የራሳችሁ ዘር የምትሸጡበት ቢሮ እንዲኖራችሁ ጥረት እንድታደርጉ ማለት እወዳለሁ። ከደብረ ብርሃን ግብርና ምርምር ጋርም በጋራ ለምንሰራው ወደፊት አብረን የእናንተ ተሳትፎ የእናንተ አጋዥነት ተጠናክሮ ይቀጥላል። ብዬ አመሰግናለሁ አስባለሁ። አመሰግናለሁ። አመሰግናለሁ።